ማለሽ ምንም ነገር አያምርም፣ ምንም አያስቅም፣ ምንም ነገር በቃ አትችይበትም። እሺ አሁን ለምን ነገር አብርሽን ለማዝናናት ያደረገችው ውሽሚት የአብርሽን ጃኬት ለበሰች፣ ከዛ ትች ጋር ከሰል ምናምን የሆነ ነገር ተቀባባች፣ ከዛ ከታች ደግሞ የአብርሽን ሱሪ ለበሰች። እንግዲህ እንግዲህ ያው ካላስረገዘኝ እያለች ነው። ምንም ማድረግ አንችልም፣ ግን አያምርም። ምንም ነገር ቀልድ፣ ምንም አትች። እንደው ለምን ይዋሻል? ስትለጣጠፍ ይሻላል። እየደገፍኩሽ አይደለም፣ ያው ስራሽ ስለሆነ መለጣጠፉ፣ መደባበሱ ማለት ነው፣ ስራሽ ስለሆነ እሱ እሱ ነው የሚያምረው እንጂ አንድ ነገር ቡራቤት የተለቀቀውን ቪዲዮ አይታችኋል። ምንም አያስቅም፣ ምንም ነገር ከእሱ ሀገር የሚሄድ ነገር አይደለም። ያደረገቸው ለምን ገር አላውቅም። ቅፍፍ እያለ ያየዋቸው ማለት ነው። አብርሽ ራሱ ያን ያፈል አልሳቀም፣ አልተዝናናም፣ ምንም ነገር። ውሽሚት አያምርብሽም? የሰው ባል ስለቀማሽ ነው መሰለኝ። ምንም ነገር አላማረብሽም፣ ቀልዱም አያምርም፣ ምንም ነገር አያምርም። ያው መለጣጠፉ ምናልባት ከአማረብሽ ብዬ ነው። ያው መለጣጠፉ ስራሽ ስለሆነ በደንብ ኮርስ ወስደሽ ያው፣ ዛ አያተሽ ሆቴል ላይ ስት ማስጠንግዶ ትሰሪ ነበር፣ እናቃለን። ይህንን ከፈለግሽ ድሮ እየሰራሽ ቪዲዮ እናወጣልሻለን። ግንታይ ግንታይ ብዬሻለሁ። ከኔ ጋር ከአብርሽ ጋር ራቂ። አብርሽ እና ሩታን ለመለያየት የምታደርገው ጥረት አልተሳካልሽም እና ወደዳችሁ ነው አብረሽ ቤት የተለቀቀውን ቪዲዮ እንግዲህ ካላያችሁ እኔ እያስገባውላችሁ ነው ምንም አያምርም እኮ የምሬ የምሪ ብላችሁ ወይስ እኔ በነገር ስላየሁት ነው ያለማሪ እስኪ እናንተ ፍረዱ እስኪ ኮሜንተሮች የምር ፍረዱ እንዴት ነው ያምራል የአብረሽን ሱሪ ለብሳ የአብረሽን ጃኬት ለብሳ ፊቷ ላይ የነ ነገር ተቀባብታ ደቅ ሰሃለው ያምራል ወይስ እኔ ሄርቤላም በሌላ መንገድ እያየሁት ስለሆነ ነው ያስጠላኝ እኔ እንጃ። እኔ ምንም ነገር አላስደሰተኝም። ምናልባት ያው የሰው ባል ስለቀማች ሊሆን ይችላል ያላስደሰተኝ፣ ወይም ደግሞ ሀረካቷ አለ ነገሮች ደስ ነው ለምን ማለት ነው አለ ተደበቁ። አብርሽ ደግሞ አንዴ መንፈስ አንዴ እስስት ያደርጋል ማለት ነው። በቃ ትናንትና ወጡልኛል አልክም ስራ ነው ምትልናት? ምንድነው ይህ እስኪ ምንድነው የሚያስቀው? ምንም አያስቅም እኮ እን እንደኔ ፈረንጁ እንደኔ የተሸማቀቀ እኔ እንደ ፈረንጁ ሆኜ ነው ያየኋቸው ወደ ለመናገር ማለት ነው። እንደ ፈረንጁ በቃ ምንም ነገር አያስቅም። ምንም ለዛ ነው የሆነ የራሱ አመድ በአመድ ሆኜላችሁ የመጣሁት። ቀልድ ቁም ነገር በሩታ ንግግር፣ በሩታ ቀልድ፣ በሩታ የአብርሽን ሱፍ ለብሳለት እዚህ ስትል ትዝ ይላችኋል። ከሀይሚ ጋር መያለች ሁሉም ነገር ሩታ ላይ ነው የሚያምረው። አብርሽንን ለመናገር ህይወት፣ ሁሉም የሚያምረው ከሩታ ጋር ነው። አባር አባር፣ እኔ ትላንትና ብያሃል፣ ነው ከሮን ከክላስ ብቻ አል እነዚህን ልጆች መባረር ያለበት ከህይወት አባር፣ ከህይወት አባራቸው፣ ከላይፈ አባራቸው። በጣም የሆነ በቃ እንዴት ነው እሾክ የያዘው ማሳ እንዴት ነው የሚሆነው? አረም የያዘው ማሳ ነው። የገጠር ልጅ ስለሆንኩ በገጠሩ ነው ማስረዳችሁ። ያው የመዳብ ቅመሞችም ገጠሬዎች ስለሆናችሁ እንደኔ ማለት ነው። የገጠር ልጆች በገጠር እንትን ነው ማስረዳት ያለብን እንድንግባባ ማለት ነው። አብርሽም የገጠር ልጅ ነው እና ምንላችሁ ነው እሾክ እንደያዘው ማሳ አብርሽ ለመለወጥ ይታገላል፣ እነሱ ደግሞ ይዙታል ገባቸዋል ለመለወጥ ይታገናል፣ እነሱ ወደ ኋላ ይጎተቱታል እና አቤል ያለበት ነገር ሁሉ ደስ አይልም። ቡራም ያለበት ነገር ሁሉ ደስ አይልም። ምክንያቱም አስመሳይ ስለሆኑ ማለት ነው። አስመሳይ እከካሞች ስለሆኑ ማለት ነው። ስለዚህ አብርሽ ከክላስ ብቻ ሳይሆን፣ ከተከራየኸው ሆቴል ብቻ ሳይሆን ከህይወት መንቀራ አስወጣቸው። እነዚህ ልጆችን ማለት ነው። ፈረንጁ እንግዲህ ሊያየው መጥቶ እንዴት እንደተሸማቀቀ ምንም ስለማያስቅ ማለት። እንዴት የንቀት እንደሚያያቸው ማን ይህን አይዲያ ያመጣው? በእናተ ትሽ ምን ትመስላለ? እንኳን አብርሽ ቻናል ላይ አልተለቀቀ ቡችላው ቻናል ላይ የተለቀቀው ቡችላው ቻናል ላይ ማለት ነው። ለማንኛውም ሩታ ትናፍቀናለች። እናንተ ባትመጡ ደስ ይለናል። ሩታዬ ብቻ ቪዲዮ ትስራ ሩታ ብቻ ማለት ነው። እና እናንተ ቡችሎች ግን ዛሬ የቡችሎች ቀን ስለሆነ ነው አብርሽን ቤት ማናቸውን ቤት ቪዲዮ ያልተለቀቀው የቡችሎች ቀን ስለሆነ ነው። እንደዛ ብላችሁ ያዙት። ግን እንደኔ አብረሽ ቤትና ሩታ ቤት የተመላለሰውን ጫማ ይሄን ጨረስኩ፣ የተመላለስ ማለት ነው ምንለቀቁልን? ሩታ መጣ የጠየቀችው አብረሽ መጣ ወጣ ምንሰራ የሚለውን እያየው ማለት ነው። እና አብረሽ እውነት ለመናገር ምንም አታስ ስል ምንም አልተዝናናህም ምንም ነገር ሪላክስ አላደረክም። እንደውም እኔ ቪዲዮን ጀምሬ እስከጨርሰው ዳመና የመጣብኝ ያሰለኝ ጥቁር ጃኬት ለብሳ ማለት ነው። ምንም ነገር አያምርም። ምንም ምንም ወንድም አትመስይም። ምንም ነገር ማለት ነው። ምንም ሱሪውን በግቶሻል፣ ጃኬቶን በግቶሻል። ያደረግሽው ሪያክት ምንም ደስ አይልም እና ሌላ አይዲያ ፈልግ፣ አልተሳካልሽም። እሺ የነቋንጫው ተለጣጣፊ በቃ ያው መለጣጠፍ። ለነገሩ ትናንት ተለጠፍሽበት፣ ትናንት ወደ ተለጠፍሽበት እንዴ? ፌስታል ሆንሽ ከሆነት ለመናገር አስጠላችሁ ነው። አሁን እውነት ቋቅ እየሰለቻችሁ ነው የመጣሁት። ብቻ ደስ እንዳላለን ልንገራችሁ ብዬ እንጂ እየሰለቻችሁን ነው። በቃ ቋቅ እያላችሁ ነው። አይዲያ ቀይሩ፣ አይዲያ ቀይሩ። ስተበጣበጥ ወይም ስትጣሉ እኛ እንወዳለን እንላለን። እውነት ለመናገር ስትጣሉ ያምራል። በቃ ስትጣሉ እርስ በርስ ስትባባሉ ማለት ነው፣ ወይም እርስ በርስ ተጠላልታችሁ ተጣልታችሁ ፕራንክ ተደራረጉልን። ለጊዜው ግን አብርሽን ለማስደሰት ያደረግሽው ነገር ከመቶ ዜሮ ፐርሰንት ወድቀሻል። እሺ ውጪ እንዲበላ እ ዛሬ ከረኒ ዛሪ እየተመላለስኩ የዋልኩት ሁለቱ ቤት ሩታና አብርሽ ቤት ግን ዛሬ የመጡት እንግዲህ ቡችላው ቤት ነው ነገ ደግሞ ወያቤላ ቤት ይመጡልናል የአብር የአብርሽ ቡችሎች ግን ስንት ናችሁ አላልቃላችሁ ልኮ ኮድ ኮድ አስቀምጦች መለያ እንድናቅ ማለት ነው እና ለማንኛውም አልተሳካላችሁም ምንም አላስደሰታችሁንም ምንም ነገር ደስ አይልም ሩታን አምጡልን ሩታን ነብሯን ጭባ አብ ታደርጋት ትችል አሁን ሩታ አሁን ደና አድርገው አድር ያረሰች ጨንቦ አድርጊልን። ለነገር በቃ አያገባኝም ብለሽ የለም ይህ ገልፋ አጣኔ ወንድሜም ቢሆን ማለት ነው በቃ እያበሸቀኝ ነው አብርሽ ግልፍጥፈጥ የሆነ ትላንትና ወቶ ምናምን ብሎ ዛሬ ወይ አብሮሽ የአንተ ኃጢአት እኔ ላይ እየመጣ አንተ እየሰደብኩ አሁን ኢትዮጵያ ስመጣ ምን አይነህን ነው ማየው? እስኪ ስነ ስርዓት ያለው ነገር ስራ ነኝ። አንተን እንዳከብርን ምንድነው አሁን? እንዴት ነው አይንህም ማየት? አንቺ ተሳዳቢዋ ነው የምትለኝ። መቼስ መገናኘታችን አይቀርም። እንዲህ አብርሽ እስኪ አንተን በቃ ያንተን ማሞግስበትን ቪዲዮ ስራ እስኪ እስኪ ከነዚህ ልጆች ስራ ቀልን ወይ አሁን ዋ ብዬ ላብድ ነው። እውነት ነው ምላችሁ። እንዲህ በቃ እንደዚህ አይነት ቪዲዮ አትልቀቁ በቃ እኛ ጋር